በስመ አብ ወወልድ መንፈስ ቅዱስ አህዶ አምላክ። መጽሐፈ ጥበብ ምዕራፍ አስራ አንድ እርሷ በቅዱሱ ነቢይ እጅ ስራቸውን አቃናች። ማንም ወዳልነበረበት ምድረ በዳም ሄደው ኖሩ። ባልተረገጠች ቦታም የድንኳኖቻቸውን ካስማ ተከሉ። ተዋጊዎችንም ተቋቋሟቸው፣ ጠላቶችንም ተበቅሏቸው። በተጠሙ ጊዜም ጠሩህ። ከአለት ድንጋይም ውሃ ተሰጣቸው፣ ከጽኑ ድንጋይም ለጥማቸው ፈውስ ተሰጣቸው። ጠላቶቻቸውን በዚህ ሥራ ተፈርዶባቸው ጠፉ። በዚህም ተቸግረው በተጨነቁ ጊዜ በጎ ነገርን አደረግላቸው በተገደሉ ሰዎች ደም እነዚያ ባፈረሱት በማይጎድለው ወንዝ ምንጭ ፋንታ ሕፃናት በአዋጅ በአዋጅ መገደላቸውን ለመዝለፍ በተስፋት አታስጠብቅ ፈጥነ ያመነጨሆን ብዙ ውሃ ሰጣቸው። እንደዚሁም በተጠሙ ጊዜ ስለተፈታተኑ ተቃዋሚዎችን ፈረድክባቸው። እነርሱ ግን በምረትህ ተገሰጹ። ክፉዎቹም በማት በተፈረደባቸው ጊዜ እንዴት እንደተቀጡ አወቁ። እነዚህንም እንደሚቀጣባት ገሰስካቸው። እነዚያን ግን ረኅራሄ እንደሌለው ንጉሥ ተከትለ ቀጠሃቸው። በዚህም አምሳል ገረፍካቸው። ሳሉም ሳይኖሩም አሳዘንካቸው። እጥፍ አዘን አግኝቷቸዋልና፣ ያለፈውንም ክፉ ነገር የማሰብ ጩኸት አግኝቷቸዋልና በመከራቸውም በጎ ነገር እንዳላደረገላቸው በሰሙ ጊዜ እነርሱ ከእግዚአብሔር የተገኘ ደስታ አደረጉት። ዳግመኛም በክፋት ቀድሞ የጣሉትን አጡት። ከዚህም በኋላ በመዘባበት ከእርሱ ሸሹ። ከተዛዙ መውጣት ፍጻሜ የተነሳም አደነቁ። ጻድቃንም እንደተጠሙ እነርሱ የተጠሙ አይደሉም። አይምሮ በሌላት በልቡናቸው ናቸው። ክፋት በሳቱበት ጊዜ የማይናገር የተናቅና ከንቱ ሀብት እንስሳን አምልከዋልና ሰው በበደለበት ሥራ እንዲፈረድበት ያውቁ ዘንድ ለመበቀል የማይናገር ብዙ እንስሳን ላክባቸው። ዓለምን ካለመኖር ለፈጠረ ሁሉን ለሚችል ቀኝ እጅህ ብዙ ድቦችንና ቁጡ አንበሶችን ትልክባቸው ዘንድ አይሳ ነውም እና ያም ባይሆን ድንግት የተፈጠሩ የማይታወቁ የሚያላልብና የሚፋጅ ሰዓትን የሚተነፍሱ ያም ባይሆን የሚከረፋ የጤስ ማዕዛን የሚተነፍሱ ያም ባይሆን ከክፉ አይናቸው የሳት ፍንጣሪን ቦግ ቦግ የሚያደርጉ ቁጣን የተሞሉ አውሬዎችን ላከባቸው ሊያጠፋቸው የሚችል ክፋታቸው ወይም ፍርዳቸው ብቻ አይደለም። ነገር ግን መልካቸው ባስፈራቸው እና ባጠፋቸው ነበር። ከዚህም በቀር ስታባረራቸው፣ በኃይል መንፈስም ስታጠፋቸው፣ በአንዲት ምልክት ይጠፉ ዘንድ በተገባቸው ነበር። ነገር ግን ሁሉም በመጠን፣ በቁጥርና በሚዛን ሰራህ። የካህሊነት ገናናነት በአንተ ዘንድ ሁልጊዜ ይኖራልና የክንድህ ጽናት ኃይልንም ማን ይቃወማታል? ዓለም ሁሉ በፊትህ እንደ ሚዛን ውልብልቢት ነውና በማለዳም በምድር ላይ እንደወረደች እንደ ጠል ጠብታ ነውና። አንተ ሁሉን የምትችልህና ሁሉን ይቅር ትላለህ። ለንስሐም እየጠበቅከው የሰውን ኃጢአት ቸል ትላለህ። ያሉትን ሁሉ ትወዳለህ። ከፈጠርከው ፍጥረትም ምንም የምትንቀው የለም። ብትጠላውስ ኖሮ አትፈጥረውም ነበርና አንተ ካልወደድከው በፊትህ እንደምን በጸና ነበር? አንተስ ካልጠራኸው እንደምን በተጠበቀ ነበር? ለፍጥረቱም ሁሉ ትራራለህ ይቅርም ትላለህ፣ ሰውን የምትወድ አቤቱ ሁሉ ያንተ ነውና መጽሐፈ ጥበብ ምዕራፍ 12 ጥፋት የሌለበት ቸር መንፈስህ በሁሉ አለና፣ ስለዚህም የተሰነካከሉትን ሰዎች ለፍርድ እንዲመች ጥቂት በጥቂት ተዘልፋቸዋለህ። የበደሉትንም በደል ታሳስባቸዋለህ። ከክፋታቸውም ርቀው ኃጢአታቸውን በተረዱ ጊዜ አቤቱ ያምኑብህ ዘንድ ትገስጻቸዋለህ። በቅድስት አገር የሚኖሩትን የቀደሙትን ሰዎች ስለተጠላ የሟር ተሰራቸውና ከጽርቅ ስለላቀ ባላቸው ያለ ርኅራሄም ልጆቻቸውን ስለ መግደላቸው የሰዎችን ሆድ ዕቃና ስጋቸውን ለመብላት ደማቸውንም ለመጠጣት ስለመፍቀዳቸው መፍቀዳቸው ጠልታቸዋል። የጌትነትን ሚስጥራት ማወቅ ከመካከላቸው ርቋልና ከማንም ዘንድ ረዳት የሌላቸው ሰዎችንም ይገድላሉ። በአባቶቻችንም እጅ ታጠፋቸው ዘንድ ወደድክ። ይህም የእግዚአብሔር ልጆች ከሀገር ሁሉ በአንተ ዘንድ የከበረች ለእነርሱ የምትገባ አገርን ይዙ ዘንድ ነው። ነገር ግን ሰውን ይቅር እንደምትል እነርሱንም ይቅር አልካቸው። እነርሱንም ጥቂት በጥቂት እንዲያጠፉ ከሰራዊትህ አስቀድሞ የትንኝ ወራሪን ላከባቸው። ያም ባይሆን በየወገኖቻቸው እንዲማረኳቸው ክፉዎችን በጻድቃን እጅ ተጥላቸው ዘንድ አይሳንህም ነበር። ያም ባይሆን ለክፉዎች አውሬዎች ተሰጣቸው ዘንድ፣ ያም ባይሆን በአንድ ቃል አዘዝ ታጠፋቸው ዘንድ አይሳንህም ነበር። ለእነዚህ የንስሐ ቦታ ሰጥተህ ይህ ጥቂት በጥቂት ይሆን ዘንድ ፈረድክ። ይህንም ማድረግህ አኗኗራቸው ክፉ እንደሆነ ክፋታቸውም እጅግ እንደበዛ ሐሳባቸውም ለዘላለም እንደማይመለስ ሳታውቅ አይደለም። ከጥንት ጀምሮ የተረገሙ ዘሮች ናቸውና በበደሉበት በደል እድሜን የምትሰጣቸው ማንንም አፍረህ አይደለም። ምን አደረግህ የሚልህ ማን ነው? ፍርድህንስ የሚቃወመው ማን ነው? ወይስ የሚከስህ ማን ነው? አንተ የፈጠርካቸው አሕዛብ ስለጠፉ የሚመራመርህ ማን ነው? ስለ በደለኞች ሰዎችም ለመከራከር ወደ አንተ የሚደርስ ዳኛ ማን ነው? የፈረድህ በግፍ እንዳይደለ ትገልጥ ዘንድ ስለ ሰው ሁሉ የሚያስብ ካንተ በቀር ሌላ አምላክ የለምና። ንጉስም ቢሆን መስፍንም ቢሆን ስለፈረድክባቸው ሰዎች አንተን እያማ ከአንተ ጋር መተያየት አይችልም። አንተ ሁሉም በእውነት የምታዘጋጀው እውነተኛ ነህና፣ ለፍርድ የተገባ አይደለውን ትፈርድበት ዘንድ ከኃይልህ የተነሳ ልዩ ሥራ ነው። ከሃልነትህ የጽርቅ መጀመሪያ ነውና፣ ሁሉን መፍጠርህና መግዛትህ ሁሉን ይቅር እንድትል ያደርግሃል። የከሃልነትህንም ፍፃሜ በማያምን ኃይልህ ገልጠሃልና የሚያምኑትን መደፋፈራቸውን ትዘልፋለህ። አንተ ሃያል መኮንን ስትሆን በቅንነት ትፈርዳለህ። መቼም ቢሆን ከወደድ ካሊነት በአንተ ዘንድ አለና በብዙ ቸርነት ታኖረናለህ። እንዲህ ባለ ስራም ጻድቅ ሰው ርህሩህና ሰው ወዳጅ መሆን ይገባው ዘንድ ወገኖችህን አስተማርህ፣ ለልጆችህም በጎ ተስፋን አደረግህ። አንተ ለበደለኛ ንስሓን ትሰጣለህና ለሞት የሚገቡ እነዚህ የልጆች ጠላቶች ባሉበት ዘንድም በእንዲህ ያለ ትዕግሥት ፈረድክ። ከክፉ እየድኑባት ዘንድ ዘመንንና መንገድን ሰጣቸው። ለበጎ ተስፋ መሐላንና ቃል ኪዳንን ለሰጣቸው ለልጆችህ ምን ያህል ተጠንቀቀ ተፈርድላቸው ይሆን? ስለዚህ በፈረድክባቸው ጊዜ ቸርነትን እናስብ ዘንድ እኛን እየመከርክ ጠላቶቻችንን በብዙ ፍርድ ብዙ ጊዜ ተቀጣቸዋለህ። በፈረድክብንም ጊዜ ይቅርታህን ተስፋ እናደርጋለን። በዚህ ጊዜ በስንፍናና በኃጢአት የኖሩ በደለኞች ሰዎችን ቀጣህ። እየራሳቸውም ኃጢአት ፈረርክባቸው። በጠላቶቻቸው ዘንድ ያሉ የተዋረዱ ከብቶችን አማልክት እያሉ ብዙ ዘመን በስተት ጎዳና ተጎድተዋልና እውቀት እንደሌላቸው ልጆችም ሐሰትን ተናገሩ። ስለዚህም ምክንያት እንደሌላቸው ሕጻናት ስለሆኑ እንደ ዋዛቸው መጠን ፍርድን በእነርሱ ላይ አመጣህ። በቁጣው ተግሣጽ ካልተመለሱ የጽርቅ እግዚአብሔር የፍርዱን እንጀራ ይቅመሱ። እነርሱ ባገኛቸው መከራ አንጎራጉረዋልና ቸልም ብለዋልና አማልክት እንደሆኑ ባሰቧቸው በእነዚህ በጣዖታቱ በተፈረደባቸው ጊዜ ቀድሞ የካዱትን ያውቁታል ጻድቅ አምላክ እንደሆነም ያውቁታል ስለዚህም ፍጹም የፍርድ ቅጣት ደረሰባቸው መጽሐፈ ጥበብ ምዕራፍ 13 እግዚአብሔርን የማወቅ ጉድለት በልቡናቸው ያለባቸው ሰዎች ሁሉ በእውነት ከንቱ ናቸው እና በሚታዩ መልካም ነገሮች ያለውን ያውቁ ዘንድ ተሳ ናቸው ሥራውንም እያዩ ሰሪውን አላወቁትም ነገር ግን እሳትንና ፈጥኑ የሚነፍሰውን ነፋስ ወይም የከዋክብትን ዙረት ወይም የውሃውን ሞገድ ወይም የሰማይ ብርሃናትን ዓለሙን የሚያስተዳድሩ አማልክት አስመሰሏቸው። በመልካቸው ውበት ደስ ባላቸው ጊዜ እነዚህን ፍጥረታት አማልክት ካደረጓቸው ውበትን የፈጠረ እርሱ ይህን ፍጥረት ፈጥሯልና የነዚህ ጌታ ፈጽሞ እንደሚበልጥ ይወቁ። ከኃይላቸውና ከስራቸው የተነሳ ከተደነቁት የፈጠራቸው እርሱ ፈጽሞ ኃያል እንደሆነ ያስተውሉ። ፍጡራን የፍጥረታትን ውበት ታላቅነት አይተው የፍጥረታትን ፈጣሪ በእርሱ መስለውታል። ነገር ግን ከዚህ ጋር ዳግመኛ አምላክን እየፈለጉት ያገኙትም ዘንድ እየወደዱ ቢሳሳቱ በእነርሱ ላይ የሚኖረው ነቀፋ ጥቂት አይደለም። ወደ ሥራው ተመልሰው በፈለጉት ነበርና እነርሱ ግን በማየት አበቁ። የሚታዩት መልካሞች ናቸውና ዳግመኛም ምክንያታቸው ብዙ ነው። ዓለምን መረዳት እስኪገባቸው ድረስ ይመለከቱ ዘንድ ይህን ያህል ከተቻላቸው የእነዚህን ጌታ ፈጥነው ያገኙት ዘንድ እንዴት አልቻሉም? ከወርቅና ከብር በጥበብ የተሰሩ የሰው እጅ ስራዎችን። የእንስሳ ምሳሌን ወይም የማይጠቅም የጥንት የእጅ ሥራ ድንጋይን አማልክት ብለው የሚጠሩ እነዚህ ጎስቋሎች ናቸው። ተስፋቸውን በሞቱ ነገሮች ላይ ነው። የሚታየውንና የሚወዛወዘውን እንጨት የሚጠርብ ጠራቢ ቢኖር መልካም ሆኖ የበቀለውን እንጨት ይቆርጣል። ቅርፊቱን ሁሉ በጥበብ ይጠርባል። መልካም አድርጎም ይሰራዋል። ለኑሮ አገልግሎትም የሚጠቅም ዕቃ አድርጎ ይሰራዋል። ምግቡንም ለማዘጋጀት የሥራውን ጠረባ ከፈጸመ በኋላ ይጠግባል። ዳግመኛም ለምንም ከማይጠቅም እንጨት የተረፈ ጉማጁን ጉጣሙንና ጫፉ ሁሉ የጠመመውን እንጨት ወስዶ ስራውን በማስተንተን ይጠርበዋል። ከዚህም በኋላ በቦዘነበት ቀን በሰው መልክ መስሎ ይቀርጸዋል። ወይም ከንቱ በሚሆን በእንስሳ ምስል ይሰራዋል። በቀይ ቀለምም ይቀባዋል። በጣቱም ቀለም አግብቶ ቀይ አድርገዋል። ያለበትንም ጉድለት ይሞላል። ለእርሱም የሚገባ የውቅር ቤት ይሰራል። በሰራለት ቦታም ያኖረዋል። ከግርግዳው አስጠግቶ በብረት ይቸነክረዋል። ምስል ነውና የሚረዳውንም ይፈልጋልና ራሱን መርዳት እንደማይችል አውቆ እንዳይወድቅበት ይጠነቀቃል። ከዚህም በኋላ ስለ ገንዘቡና ስለ ሚስቱ፣ ስለ ልጆቹም ወደ እርሱ ይለምናል። ነፍስ ከሌለው ከጣዖቱ ጋርም ሲነጋገር አያፍርም። ስለ ፈውስ ወደ በሽተኛው ይለምናል። ስለ ሕይወትም መዋቴውን ይለምናል። ስለ እርዳታም መርዳት ወደማይችለው ደካማ ይማልዳል። ስለ መንገድም ነገር ይንቀሳቀስ ዘንድ ወደማይቻለውና አንዲትም እርምጃን ወደማይራመደው ይለምናል። ስለ ብልጽግናና ስለ ስራም ስለ ማግኘትም የእጅን ስራም ስለ ማቅናት እጆቹ ምንም ወደማይሰሩ ይለምናል። ኃይልንና ስራ ማፍጠርንም ይሰጠው ዘንድ ምንም ኃይል ከሌለው ከእርሱ ይፈልጋል። መጽሐፈ ጥበብ ምዕራፍ 14። ዳግመኛም ሰው በክፉ የባሕር ማዕበል መካከል ይሄድ ዘንድ ወዶ በመርከብ ላይ በወጣ ጊዜ ከምትሸከመው ከመርከቢቱ ከሚዋረደውና ከሚደክመው እንጨት ይለምናል። የአንጣወት ጣወት ተርፈ በመውደድ ሰርቶታልና ብልህም በብልሃቱ ሰርቶታልና አብ ሆይ፣ ያንተ አመራር ግን ሁሉን ትሰራራለች። በባህር ውስጥ መንገድን በሞገድ መካከል ጽኑ መተላለፊያን ሰጥተሃልና ወደ መርከብ በማውጣት ዳግመኛም ያለ ጥበብ ሰውን በባህር ላይ በማሳለፍ በእውነት ሁሉን ማዳን እንደሚቻል ታሳይ ዘንድ የጥበብ ስራው ስንፍና እንዳይሆን ትወዳለህ። ስለዚህ ሰዎች ሰውነታቸውን በተናቀና በተዋረደ እንጨት ተማምነው በታላቅና በታናሽ መርከብ በሞገዱ መካከል ተሻግረው ይድናሉ። ቀድሞም ትቢተኞች ራእይት በጠፉ ጊዜ የዓለም ተስፋ በመርከብ ተጭኖና ተጠግቶ ዳነ። በእጅህም ተመርቶ የሰውን ዘር ለዓለም አተረፈ። ይህ መርከብ ጽድቅ ይሰራበት ዘንድ ተባርኳልና በእጅ የተሰራው ግን የሚጠፋ ሲሆን አምላክ ስለተባለ የተረገመ ነው። የሰራውም ይህን በመስራቱ ርጉም ነው። በእግዚአብሔር ዘንድ ክፉና ክፋቱ በትክክል ተጠልቷልና የተሰራው ስራ ከሰሪው ጋር ይፈረድበታልና ስለዚህም በአሕዛብ ጣዖታት ምርመራ ይደረጋል። ፍጥረትን ለማጥፋት ለሰዎችም ነፍሳት መሰናክል ለአላዋቂዎች ሰዎች እግሮችም ወጥመድ ሆኖ ተሰጥቷልና የዝሙት መጀመሪያዋ ጣዖትን የመስራት ሀሳብ ነውና እርሱንም ማግኘት የሕይወት ጥፋት ነው። ከጥንት ጀምሮ አልነበረም እና ለዘላለሙም አይኖርም እና ተነጥቀው የመሄዳቸውን ፍጻሜ የሚያፋጥን ስለሆነ በከንቱ ሰው ምክንያት ጣዖት ወደዛ ዓለም ገባ። ከዚህ በኋላ ጣዖት መስራትን አሰቡ። ልጁ ሕፃን ሳለ ፈጥኖ በሞት ስለተነጠቀ አባቱ ለአንድ ልጁ ይጨነቅና ያለቅስ ነበርና ቀድሞ ለሞተው ልጁ ምስል ሰራለት። ዛሬ ግን እንደ አምላክ አድርገው አከበሩት። ለኃጢአት የተገዙ ሰዎችም በስውር በዓል አደረጉለት፣ የምስጢር መሥዋዕትንም ሰውለት። ከዚህ በኋላ በዘመን መራቅ የበደልና የዝንጋይ የልማድ ስርዓት ሆኖ ተያዘ። እንደ ሕግ አድርገው ጠበቁት። በክፉዎች መኳንንት ትእዛዝም ጣዖትን አመለኳቸው። በሩቅ ስለሚኖሩ ፊት ለፊት ሊያከብሯቸው የማይቻላቸውን ሰዎች ቅርጹ በሩቅ ያለ መልካቸውን ቀረጹ። በእነርሱ ዘንድ ክቡር ለሚሆን ለንጉሱም ግልጥ የሆነ ምስል ሰሩለት። የሌለውንም እንዳለ አድርገው በትጋት ይለምናሉ። ስህተታቸውንም ያላወቁ ሰዎች በአምልኮታቸው ጸኑ። የጥበበኛውንም ክብር ወደ ጣዖት አምልኮ መለሱ። ዳግመኛ ገዢውን ንጉሥ አድልቶ ደስ ያሰኘው ዘንድ የሚወድ አለ። በአማርና በተሻለ ሁኔታ ምስሉን ለመስራት ተራቋልና በሥራውም መልክ ማማር ደስ ትላላቸው። ብዙ ሰዎች በዚህ ተሳቡ። ከጥቂት ቀን አስቀድሞ በትንሽ ክብር የነበረ ሰውንም ዛሬ እንዳምላክ አደረጉት። በችግር ወይም በግድ ሰው ሁሉ ተገዝቷል እና ይህ ለሰው መሰናክልን ሆነ። ከነርሱ ጋር አንድነት የሌለውን የፈጣሪን ስም ለሚጠቀሙባቸው ለድንጋይና እንጨት አድርገውታልና። ዳግመኛ እግዚአብሔርን ካለማወቃቸው የተነሳ ስተታቸው አልበቃቸውም። ነገር ግን በታላቅ ሰልፍ ሳሉ በስንፍናቸው ይኖራሉ። ይህን ያህል ክፉ የሆነውንም ታላቅ አደረጉ። ሰላም ብሎም ጠሩት። ልጆቻቸውን የሚሰዋሉ እና የተሰወረ ሚስጥርን የሚያደርጋሉ። በልዩ ስርዓትም እየተቅበዘበዙ ያስባሉ። ሕጋቸውንና አጋበቻቸውን አልጠበቁም። ነገር ግን ባልንጀራ ባልንጀራውን ይግርለዋል፣ ያም ባይሆን ያባብለዋል። በሽተኛ የሚያደርገው ዘንድ ተስፋ ይሰጠዋል። ሰራዎቻቸው ሁሉ ደም ከማፍሰስና ነፍስ ከምግደል ጋር ከመስረቅም ጋር ከሐሰትና ከጥፋት ምስጋናንም ከማጉደል ጋር ካለማመንም ጋር ከመሃላና በጎን ሰው ከማወቅ ጋር ዋጋን ካለማሰብ ጋር ሰውነትን ከማስተዳደፍ ጋር ፍጥረትንም ከመለወጥ ጋር የጋብቻን ስርዓት ከማፍረስ ጋር ከመንዝርና ከርኩሰት ጋር የተቀላቀለ ነው። ስም የሌላቸው ጣዖቶችን ማምለክ የክፋት ሁሉ መጀመሪያ ነውና የፍጻሜውን ምክንያት ነውና የሚያመልኳቸው ሰዎች እንደነዚህ ደስ ቢላቸው አይምሯቸውን ያጣሉና የአምባሄውን በሐሰት ትንቢት ይናገራሉ። የአምባሄውን ይሙት በቃውን ያድናሉ። የአምባሄውን ፈጥነው ይምላሉ። ቃልና እውቀት ያላቸው እነዚህ ሁሉን እንደሚያውቅ እንደ ፈጣሪ አድርገው ነፍስ የሌለው ሐሰተኛ እና ድዳ ጣዖትን ይታመናሉ። ቢምሉም እንደሚፈረድባቸው አያስቡም። እውነተኛ ፍርድ በአንድነት ያገኛቸዋል። ጣዖቱን በተመለከቱ ጊዜ በእግዚአብሔር ክፉ ነገርን አስበዋልና የፈጣሪን እውነት አቃለው በግፍና በሐሰት ምለውበታልና በኃጢአታቸው የተፈረደባቸውን ፍርድ ለማስተላለፍ ነው እንጂ ኃይሉን ይገልጥብናል ሲሉ የማሉ አይደለምና እንግዲህ ሁልጊዜ ሰውን በሚበድሉ ሰዎች ወንጀል ላይ ፍርድ ትምጣባቸው። መጽሐፈ ጥበብ ምዕራፍ 15 አንተ ፈጣሪያችን ግን ቸር እውነተኛ ታጋሽም ነህ። በምሕረትህም ሁሉን ትሰራለህ። ኃይልህን እያወቅን ብንበድል፣ ያንተ መሆናችንን እያወቅንም ባንበድል ያንተንን አንተን ማወቅ ፍጽምት ጽድቅ ናትና ኃይልህንም ማወቅ የሕይወት ስር ናትና ክፉ ሀሳብ የሰው ጥበብ ፍሬ የሌለው የማስጌጥ ድካም ወይም ቀለም በመቀባት መልካቸው የሚለወጥ ስራዎች አያሰቱንምና የነዚህም መልካቸው ነርሱን ወደ መመኘት ይመጣ ዘንድ አላዋቂን ሰው የስበዋል። ነፍስና መንቀሳቀስ የሌለው ምውት ጣዖትንም ያስወድደዋል። የሚሰሯቸው የሚወዷቸውና የሚያመልኳቸውም ክፋትን የሚወዱ ናቸው። እንደዚሁም የሚያደርጉ በነርሱ ላይ ተስፋ ያደርጋሉ። ሸክላ ሰሪ ለስላሳ አፈርን በለወሰ ጊዜ ከእኛ ለእያንዳንዱ ሁሉ ሊያገለግል የሚገባውን የተለያየ ስራን ይሰራል። ነገር ግን ከዚያ ውጭ ለንጹህ ስራ አገልግሎት እቃዎችን ይሰራል። እንደዚሁም ለሌሎች ስራዎች በእነዚህ አምሳል ይሰራል። የነዚህ ሙሉ ተግባር ለተለያየ መፍቀድ ነው። ነገር ግን ይህ ወይም ያ ለምን ጥቅም እንደሚውል ፋራጁ ዳኛ ሸክላ ሰሪው ነው። ለክፋት የሚደክም ሰው ግን ከዚህ ጭቃ ከንቱ ጣዖትን ይሰራል። ይህም ከጥቂት ቀን አስቀድሞ ከምድር ተሰራ ከጥቂት ቀንም በኋላ ከእርሷ ወደ መጣባት ምድር ይመለስ ዘንድ አለው። ስለ ነፍሱ ፍርድም ይመረመራል። በእርሱም ዘንድ ያለው ትጋት ይሰራና ይደክም ዘንድ ስላለውና ህይወቱም ጥቂት ስለሆነ አይደለም ወርቅና ብርን የሚሰሩ ሰዎችን ይፎካከራቸው ዘንድ ነው እንጂ ናስ ሰሪዎችንም ይመስላቸው ዘንድ ነው እንጂ። የተዋረደውንም ሰርቶ ክብር ይሰጠዋል። ልቡ ነው አመድ ነው፣ ተስፋውም ከአፈር ይጎሰቁላል፣ ሕይወቱም ከጭቃ እጅግ የተናቀ ነው። የፈጠረውንና ንባቢት ነፍስን ያሳደረበትን የሕይወት መንፈስንም እፍ ያለበትን አላወቀውምና። ነገር ግን እነዚህ ሕይወታችንን ጨዋታና መዘባበቻ አድርገው አሰቡ፣ ኑሯችንን የትርፍ ምልክት አደረጉት። ስላጣሁ ይጨንቀኛል ብሏልና። ከዚህም በኋላ ያተርፋል። ክፋትንም ገንዘብ ያደርጋል። ይህም ከሁሉ ፈጽሞ እንደሚበድል ታወቀ። በምድር ከሚታየውና ፈጥኖ ከሚጠፋው ከእንጨት የተቀረጸ ጣዖትን ሰርቷልና ሁሉም አላዋቂዎችና ጎስቋሎች ናቸው። ሁሉም ከተማረኩ ወገኖች ተለይተው ሙታን ናቸው። በእርሱ የታሰሩም ሰዎች ከህፃናት ሰውነት የልቅ ስንፍናኔ ያበዛሉ። መስራት የማይቻላቸው በዓይናቸው ማየት፣ በአፍንጫቸው ነፋስን ማሽተት፣ በጆሯቸውም መስማት፣ በእጆቻቸው ጣቶች መዳሰስ የማይቻላቸው እግሮቻቸውም ከመሄድ የቦዘኑ የአሕዛብን ጣዖቶች አማልክት አድርገው አስበዋልና ሰው ሰርቷቸዋልና መንፈስ የተከፈለውም ሰው ቀርጧቸዋልና ራሱን አስመስሎ አምላክን ይሠራ ዘንድ ለሰው አይቻለውምና። እርሱ መዋቲ ሲሆን በኃጢአት እጅ መዋቲን ይሠራል። እርሱ ሕያው ስለሆነ እነዚህ ግን ከቶ ሕያዋን ስላይደሉ ከጣዖቶቹ ይሻላልና። እንስሳዎችንም አማልክት ያደረጓቸው እነዚህ በስንፍና ያመልኳቸዋል። እነዚህን ግን በህሊና ቢመዝኗቸው ከሌሎች አማልክት ይከፋሉ። ምኞትን የወደደም እንስሳትን በማየት ከነርሱ በአንዱ ምኞቱን ፈጸመ፣ በአንዱን በደለ። የእግዚአብሔር ምስጋና ክብር በዚህ ርቋልና። መጽሐፈ ጥበብ ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለያል።